ቁመቷ 1 ሜትር አይሞላም፣ 735 ሴንቲሜትር ይረዝማል፣ 75 ኪሎ ግራም ክብደት አለው። ይቺ ታላቋ የአውሮፓ እግር ኳስ ክለቦች የሚቋመጧት የአውሮፓ ቻምፒየንስ ሊግ የፍጻሜ ዋንጫ ናት። የ የ202425 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታም በሙኒክ አሊያንዝ አሬና ስቴዲየም ይደረጋል። የጨዋታ ከመደረጉ አስቀድሞም ተጋጣሚዎቹ ፓሪሴን ጀርሜንና ኢንተርናዚዮናል የሚላን በግማሽ ፍጻሜው አርሰናልና ባርሴሎናን ጥለው ለፍጻሜው ደርሷል። እጅግ ተጠባቂውና ብዙዎች በከፍተኛ ጉጉት እያዩት የሚገኘው ይህ የፍጻሜ ጨዋታ የጣሊያኗ የፋሽን ከተማ ክለብቶ ከኢንተርናዚዮናል የሚላንን ለአራተኛ ጊዜ የአባወራነት ክብሩን እንዲያገኝ ያደርገዋል ወይስ ደግሞ ሉዊስ ኤንሪኬ በሀገር ውስጥ ስኬታ ሀብታም ያደረገው የሀብታሞች ንብረት የሆነው ፓሪሴን ጀርሜን በታሪክ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ሌላኛው የፈረንሳይ ክለብ ሆኖም ወደ ቋቱ እንዲያስገባ ይረዳው ይሆን? የበርካቶች ጥያቄ። የቅዳሜ ምሽቱ ጨዋታ በሙኒክ አሊያንዝ አሬና ስቴዲየም ሲደረግ ምን ያሳየናል፣ ምን ያስመለክተናል? የሚለው ጥያቄ ሆኗል። እግር ኳስ የታሪክ ባላንጣነት ታሪክን ይዞ ለመቀጠል የሚደረግ ትንቅንቅ የአውሮፓ ቻምፒየንስ ሊግ የበላይነት ፉክክር። ዛሬ ስለ አውሮፓ ቻምፒየንስ ሊግ የፍፃሜ ጨዋታም ከሃ እስከ ፖ የምንላችሁ ይኖራል። የ2025ቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በሙኒክ አሊያንዝ አሬና ስቴዲየም ይደረጋል። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እንደ ጎርጎሮሳውያኑ ዘመን ቀመር ከ2012 በኋላ ዳግም ወደ ቦታው የተመለሰ ይመስላል። ለመጨረሻ ጊዜ በዚህ ስቴዲየም የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ሲደረግ የእንግሊዙ ቼልሲ ከባየር ሙኒክ ያደረጉት ጨዋታ ይታወሳል። በርካታ ታሪኮችን ያስመዘገበው ይህ ስቴዲየም ሌላ የታሪክ ገድልና የታሪክ ምዕራፍን ለመጻፍ 66000 ተመልካች ቁጥር መያዝ የሚችለው ሚያዝያ 30 ቀን 2005 በአዲስ መልክ ሪኖቬት የተደረገው ስቴዲዮም የታሪኩ እማኝ ለመሆን ውድድሩን የሚያስተናግድ ይሆናል። ሮማንያዊው የ40 ዓመት አልትቢተር ስቴቨን ኮቫክስ የጨዋታው የመሃል ዳኛ ሆነው ጨዋታውን የሚመሩት ይሆናል። ምናልባትም ይህ የ2024/25 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታም በርካታ ታሪኮችን ሊያስመለክተን ከጫፍ የደረሰበት አጋጣሚ ሊሆን ይችላል። ቁጥሮች የታሪክ ግንኙነቶች፣ የእርስ በርስ ትንቅንቆች፣ ስለ አውሮፓ ቻምፒየንስ ሊግ ምን ያሳዩናል? ምንስ ይነግሩናል? የሚለውም ትልቁ የበርካቶች ጥያቄ ተደርጎ ሊነሳ ይችላል ይህ የአውሮፓ ቻምፒየንስ ሊግ የፍጻሜ መርሃ ግብር ቅዳሜ ግንቦት 31 ቀን 2025 እንደ ጎርጎሮሲያኑ የዘመን ቀመር በሙኒክ አሊያንዝ አሬና ስታዲየም ሲደረግ በሁለቱ ቡድኖች መካከል ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምንም አይነት የከፋ ጉዳት እንዳልተመዘገበም ከሁለቱ ቡድን ሐኪሞች የወጡ መረጃዎች ይጠቁማሉ። ኦስማኒ ዴምበሌ በፓሪሴን ጀርሜን የተሰጠው ሐሰተኛ 9 ቁጥር ሚና ውጤታማ አድርጎታል። ምናልባትም ይህ ተጫዋች በአገር ውስጥ ያሳካውን ድል በአውሮፓ ቻምፒየንስ ሊግ ቡድኑ መድገም ከቻለም የባለንዶር ሽልማት አሸናፊነት ዝርዝር ውስጥ ሊገባ ይችላል እየተባለም በበርካቶች ዘንድ እየተነገረ ይገኛል። ሎታሮ ማርቲኔዝ ኢንተርናዚዮናሌ ሚላኖች ተስፋ የጣሉበት የቡድኑ ቁጥር አንድ አባወራ ነው። ከሌሎች የቡድን አጋሮቹ ጋር በመሆን ወደ ስኬት ኢንተርናዚዮናሌ ሚላን ለመውሰድ ጥረት የሚያደርግ ተደርጎ በትልቁ ስሙ እየተነሳ ይገኛል። የፓሪስ ሴንት ጀርሜኖቹ ኦስማኒ ደምበሌም 32 ጎሎችን በዚህ የውድድር ዘመን በሁሉም ውድድሮች አስቆጥረዋል። ይህ ደግሞም የፓሪስ ሴንት ጀርሜን የማጥቃት መስመር ቁጥር አንድ አባወራ ልባሙ እሱ ነው ያስብላል። አሽራፍ ሐኪሚ ከተከላካይ መስመር እየተነሳ የማጥቃት መስመሩን ሚዛናዊ የሚያደርግ የፓርሴን ጀርሜኖች የቁርጥ ቀን ልጅ ነው። 12 አሲስቶች በዚህ የውድድር ዘመን ማድረግ ችሏል። በመከላከል ቀጠና ላይ የተወሰነ አይደለም። በፕሌይሜኪንግ ወይም ደግሞ በጨዋታ አቀጣጣይነትና በቡድኑ የማጥቃት ቀጠና ላይ ከፍተኛ አስተዋጽኦን ይወጣል። ቪቲኛ የተባለው የአማካይ ስፍራ ተጫዋችም በፓርሴን ጀርሜን ቡድን እጅግ የተደነ ቀውነው ይላሉ ቁጥሮች። 89 በመቶ የፓሳ ኪዩሬሲ ያለው ይህ ድንቁ የአማካይ ስፍራ ተጫዋች ምናልባትም በሙኒክ አሊያንዝ አሬና ስቴዲዮም ቡድኑ ገኖ እንዲወጣም ትልቁን ድርሻ ይወጣል ተብሏል። ጣሊያናዊው የግብ ዘብ ጂያንሉጂ ዶናሩማም ምናልባትም በሉዊስ ኤንሪኬ ፓሪ ሴን ጀርሜን ቡድን የቡድኑ ግብ ዘብ ሆኖም የተመረጠበት ምክንያት እውነት ነው የሚያስብል ነው 15 ክሊንሺቶችን በዚህ የውድድር ዘመን ማስመዝገብ ችሏል። ይህ ተጫዋች በዚህ የፍጻሜ ጨዋታም ከሀገሩ ተወካይ ክለብ የሚመጡ ኳሶችን እንደ አሞራ እየበረረ እንደ ነብር እየተወረወረ ኳሱን ሊያድን ይችላል የሚል ግምት በፈረንሳይ ጋዜጦችና በፓርሲን ጀርመን ደጋፊዎች ዘንድ እየተሰጠ ይገኛል። ሌላኛው ጆርጂያዊ የማጥቃት ቀጠና ተጫዋች ከመስመር እየተነሳም ኪቪካ ኪቫራሴሊያ አስር ጎሎችና ስምንት አሲስቶች በዚህ የውድድር ዘመን ለቡድኑ ያበረከቱ አስተዋጽኦ ነው። ጥሩ ወይም ደግሞ በፈረንጃፍ ክሩሻል ዊንገር የሚባል ስያሜም ተሰጥቶታል። ምናልባትም በምሽቱ የፍጻሜ ጨዋታ ላይ የዚህ ተጫዋች ሚና የጎላ ሊሆን ይችላል እየተባለ ነው። ኢንተርናዚዮናሌ ሚላኖች፣ የፋሽን ከተማዋ ሚላን የዙሪዎቹን ተወካይ፣ የጣሊያን ሴሪያ ድምቀትና አምባሳደር በዚህ ምሽቱ ጨዋታ ላይ ላውታሮ ማርቲኔዝን የቁርጥ ቀን ልጅ አድርጎ ይጠቀመዋል። ዘጠኝ ጎሎችን በዚህ የውድድር ዘመን በአውሮፓ ቻምፒየንስ ሊግ ማስቆጠር ችሏል። የክለብ ሪከርዱንም መያዝ ችሏል። ማርከስ ቱራም ሌላኛው የሊሊያን ቱራም ልጅ 14 ጎሎችን በኢንተር ሚላን ቤት በሴሪያው በማስቆጠር የኢንተር ናዚዮናል ሚላን ከፍተኛ ጎል አስቆጣሪነት ክብርን ይዟል። ሀካን ቻናሎሉ የአማካይ ስፍራ ሞተር ተጫዋቹ ምናልባትም ሀካን ቻናሎሉ አምስት ጎሎችና ሰባት አሲስቶች ቢኖሩትም ከዛ በላይ የቡድን ሚዛን በመጠበቅና የቡድኑ ማጥቃትን ከፍ በማድረግ ወደ ራልባው ተጫዋች ተደርጎ ይነሳል። ፌዴሪኮ ዲማርኮ የመከላከል ቦታው ላይ ያለም፣ ነገር ግን በማጥቃቱም ለቡድኑ ሌላ አማራጭ የሚሆን ተጫዋች ተደርጎ ይነሳል። ከጎኑ ያሉ ተጫዋቾችን ነፃነት ሚና ይሰጣል። ከፊት ለፊቱ ለሚቆም የመስመር አጥቂ ደግሞ ብርታትና ድጋፍ ይሆናል። ፌዴሪኮ ዲማርኮም ከመከላከል መስመር እየተነሳ አራት ጎሎች፣ ስድስት ለግብ የሆኑ ኳሶችን ማቀበሉ በዘንድሮ ድርሳኑ ላይ ተመ ዝግቦ ይገኛል። ወሳኝ የተከላካይ ስፍራ ተጫዋች የሚለው ስያሜም የዚህ ተጫዋች መገለጫ ሆኗል። የአንሶማር አስር ክሊንሽቶችን በዚህ የውድድር ዘመን አስመዝግቧል። ድንቅ እጅግ እጹብ ግብ ጠባቂ ነው ሲሉም የኢንተርናዚዮናሌ ሚላን ሰዎችም ስለ ተጫዋቹ ያላቸውን አድናቆት እየተናገሩ ይገኛሉም። በአውሮፓ ቻምፒየንስ ሊግ ኢንተርናሲዮናሌ ሚላን ወደ ፍጻሜ ሲመጣ የሄደበት መንገድና ያስመዘገበው ድል አስደናቂ ነበረም። በስፔኑ ሃያል ክለብ ባርሰሎና ላይ 7 ለ6 የግብ ልዩነት ይዞ ወደዚህ መጥቷል። አርሰናሎችን ሶስት ለአንድ ጥሎ ወደ ፍጻሜ የደረሱት ደግሞ ፓርሴን ጀርሜኖች። አሁን ሙኒክ አሊያንዝ አሬናም እነሱን እማኝ ሆኖም ጨዋታውን ሊያስተናግድ ተዘጋጅቷል። የሁለቱ ቡድኖች ጨዋታም ምሽት ላይ ሲደረግ፣ በርካታ የሚመዘዙ ታሪኮች፣ በርካታ የሚነገሩ ገድሎች እንዳሉ ይታወቃል። የሁለቱ ቡድኖች ቁጥሮች ስለ ጨዋታው ምን ይናገራሉ፣ ምንስ ያሳያሉ የሚለው ተከታዩ ጉዳያችን ነው። የፈረንሳዩ የባለጸጎች ንብረት የሆነው ክለብ ፓሪስ ሴን ጀርሜን በአውሮፓ ቻምፒየንስ ሊግ ለፍጻሜ ሲቀርብ ይህ ለሁለተኛ ጊዜ ነው። በአምስት ዓመት ጊዜ ውስጥ ባየርን ሙኒክ ጋር ለፍጻሜ 2020 ላይ ቀርቦ አንድ ለዜሮ የተሸነፈበት አጋጣሚም የሚታወሰው እንደሆነ ይታወቃል። 10 ለዜሮ በውድድር ዘመኑም ብሬን ያሸነፈው ቡድን በዚህ የውድድር ዘመን በአውሮፓ ቻምፒየንስ ሊግም ወደር አልባው ተብሏል። ሶስቱ የእንግሊዝ ፕሪሚየር ሊግ ተሳታፊ ቡድኖች ሰዎችን ደርምሶም አስቀርቶም ለፍጻሜ መድረሱም በዚህ ውድድር ዘመን የፓርሴን ጀርሜንና የሊውስ ኤኔሪኬ ሌላው ገድል ተደርጎ የሚነሳ ነው። ሊቨርፑል፣ አስቶንቪላና አርሰናል። ማርኪኒዮስ የተባለው የቡድኑ ወሳኝ ተጫዋች ብዙ ግምት አልተሰጠውም ነበረም። ዘንድሮ ግን አሁን በቡድኑ ውስጥ አባወራነቱ ጎልቶ ይነገራል። 106 የአውሮፓ ቻምፒየንስ ሊግ ተሳትፎ አድርጓል። ምናልባትም በፈረንሳይ እግር ኳስ ክለቦች ታሪክ በርካታውን ጊዜ በመጫወት ድንቁ ሆኗል። የአውሮፓ ቻምፒየንስ ሊግ ተሳትፎ ላይ ከ11 የአውሮፓ ቻምፒየንስ ሊግ ጨዋታዎች ዘጠኙን በድል የተወጣው ፓርሴን ጀርሜን ምናልባትም በዚህ የፍጻሜ ምሽትስ ምን ሊያስመዘግብ ይችላል የሚለው ትልቁ ጉዳይ ሆኖ እየተነገረ ይገኛል። ምናልባትም ፓርሴን ጀርሜን ከጣሊያን ክለቦች ጋር ባደረገው ግንኙነት ስድስት ጨዋታዎችን ማሸነፍ ችሏል። ዘጠኝ ጨዋታዎችን ባቸው ውጤት ሲያጠናቅቅ በአስር ጨዋታ ሽንፈት ገጥሞታል። 27 ጎሎችን ከጣሊያን ተቀናቃኞች ጋር ተጫውቶ ሲያስቆጥር 33 ጎሎችን ተቀብሏል። ለመጨረሻ ጊዜም የፈረንሳዊው ኃያል ክለብ ከጣሊያን ተቀናቃኝ ክለብ ጋር የተገናኘው ከኢንተርናዚዮናሌ ሚላን የከተማ ተቀናቃኝ የሆነው ኤሲ ሚላን ጋር ነበረም በዛም ጨዋታም ሶስት ለባዶና ሁለት ለአንድ ጨዋታ የተጠናቀቀበት አጋጣሚ የሚታወስ ነው። ጨዋታው በፓሪሴን ጀርሜንና ኢንተርናዚዮናሌ ሚላን መካከል ቢደረግም የሁለቱ ቡድን አሰልጣኞች የአውሮፓ ቻምፒየንስ ሊግ ቀመስ የሆኑት ሉዊስ ኤኔሪኬና ኤንዛጊ መሆናቸው ይታወቃል። ሁለቱም በተጫዋችነት ዘመናቸው እጅግ አስደናቂ የሚባል ሪከርድና ቁጥሮችን ማስመዝገብ ችሏል። ሉዊስ ኤኔሪኬም በተጫዋችነት ዘመኑ ቨርሳት ሃይሊቲ የተሞላበት ምርጡ የአማካይና የአማካይ አጥቂነት ሚና የነበረው ተጫዋች እንደሆነ ይታወቃል። ኳሴ በፕሮፌሽናል ደረጃም በስፖርቲን ሄዮን ሪያል ማድሪድ እና ባርሴሎና በመጫወት አጠናቋል። የቴክኒካል አቢሊቲው የቡድን መምራትና እንዲሁም ደግሞ ውጤታማነቱም ጎልቶ ይነገርለታል። የአውሮፓ ቻምፒየንስ ሊግ ውድድርን አንድ ጊዜ ማሸነፍ ችሏል በ997 ከባርሴሎና ጋር። በስፓኒሽ ላሊጋም ከሪያል ማድሪድ እና ባርሴሎና ጋር ሻምፒዮን መሆን የቻለበት አጋጣሚም የሰውየውን ልዩነት ያሳያል ይላሉ የስፔን ብሔራዊ እግር ኳስ ቡድንን በሶስት የዓለም እግር ኳስ ዋንጫዎች በመወከልም ሉዊስ ኤኔሪኬ ታሪክ ጽፏል ከመቶ በላይ ጎሎችን በአማካይ ስፍራ ተጫዋችነት በክለብ ደረጃ ያስቆጠረበት አጋጣሚም እንዲሁ ይጠቀሳል የኢንተርናዚዮናሌ ሚላንን ቡድን ይዞም ስኬታማ ጉዞን እያደረገ ይገኛል በጣሊያን ሴሪያም አስር ሃትሪኮችን የሰራው ወንድሞም ፒፖ ወይም ደግሞ ፊሊፖ ኤንዛ የሚያስደንቅ ታሪክ እንዳለው ይነገራል። አሁን ላይ ኢንተርናዚዮናሌ ሚላኖችን በአሰልጣኝነት ይዞም እዚህ ደረጃ ላይ የደረሰው ሲሞኔ ኢንዛጊ ኖቫራ እንዲሁም ደግሞ ሉሜዜኔ የተባሉ ክለቦች ተጫውተዋል። ላሲዮ የሚታወቅበት ክለብ ነው። 1999 የፈረንጆቹ ሚሊኒየም መዳረሻ ኮፓ ኢታሊያን ሶስት ጊዜ አሸንፏል። በአሰልጣኝነት ህይወቱን በወጣትነት ጀምሯል። 2016 ላይ የላሲዮ ወጣት ቡድን በመያዝ የኮፓ ኢታሊያና የሱፐር ኮፓ ኢታሊያ ዋንጫዎች ድሎችን ከላሲዮ ጋር አስመዝግቧል። በ2021 ኢንተርናዚዮናሌ ሚላንን በመረከብ የሴሪያ የኮፓ ኢታሊያ ዋንጫን ማሸነፍ ችሏል። ሶስት ጊዜ በተከታታይ የሱፐር ኮፓ ኢታሊያ ዋንጫ መውሰድ ችሏል። በአውሮፓ ቻምፒየንስ ሊግ 2023 ላይ ቡድኑን ለፍጻሜ አድርሶም ዘንድሮም በድጋሚም ከፓርሴን ጀርሜን ጋር የፍጻሜ ተፋላሚ አድርጓል። ሁለት የንስር አይን ያላቸው የተለያየ ብቃት ላይ የሚገኙ አሰልጣኞች የሚያደርጉት ትንቅንቅ ይጠበቃል። ነራዙሪዎቹ ኢንተርናዚዮናል ሚላኖች አንድ ሀሳብ አላቸው። የአውሮፓ ቻምፒየንስ ሊግን ለአራተኛ ጊዜ ዘንድሮ ማሸነፍ። ከዚህ ቀደም በ964 65 ና 2010 በጆዜ ሞሪኒዮ አጋፋሪነት ዋንጫው መውሰዳቸው ይታወሳል። በ96772 ና 203 ላይ ለፍጻሜ ደርሰው ባልተሳካም መጠናቀቁም እንዲሁ ትብ ትውስታ ነው። አሁን አራተኛውን ገድል ያስባሉ። ፈረንሳዩ ሀብታም ክለብ ፓሪስ ሳን ጀርመን ደግሞ ተገዳዳሪያቸው ነው። የአስር የአውሮፓ ቻምፒየንስ ሊግ ጨዋታዎችን ማሸነፍ መቻላቸው በአውሮፓ እግር ኳስ የውድድር ዘመን ሪከርድ ተደርጎ ሊጠቀስ የሚችል ነው። ላውታሮ ማርቲኔዝ ዘጠኝ የአውሮፓ ቻምፒየንስ ሊግ ጎሎችን ማስቆጠሮም ብዙዎች የሄርናን ክሪስፖ ሪከርድን እንዲያስታውሱትና እንዲደርስበት አድርጓል። ይህ የአውሮፓ ቻምፒየንስ ሊግ ጨዋታም ምናልባትም ሌላ ገድልና ሌላ ታሪክ የምንመለከትበት ነው ብሎ መናገር ይቻላል። ኢንተር ሚላን ለፈረንሳይ ክለቦች አይናፋር አይደለም። 42 ጎሎችን በአውሮፓ ውድድሮች ላይ ኢንተርናዚዮናሌ ሚላን በፈረንሳይ ክለቦች ላይ ማዝነብ ችሏል። አሁን ዛሬ የፍጻሜው ጨዋታ ምን ሊያስመለክተን ይችላል? በርካቶች በትልቁ እያነሱት ያለው ገድል ሆኗል። ኦስማኒ ደንበሌ ከላውታሮ ማርቲኔዝ እንዲሁም ደግሞ ኪቪካ ኪቫራ ሼሊያ ከሌሎችም የኢንተርናዚዮናሌ ሚላን ኮኮቦች ጋር የሚያደርጉት ይህ ትንቅንቅ በትልቁ የሚጠበቅ ሆኗል። ድፍና አውሮፓና መላው የእግር ኳስ ወዳጅ የዓለም ሕዝብ በጉጉት የሚጠብቀው ይህ ጨዋታም በዓለም እግር ኳስ መድረክ ትልቅና የገዘፈ ስም ባለው ባየር ሚኒክ ንብረት በሆነው ሙኒክ አሊያንዝ አሬና ስቴዲየም ይደረጋል። ድሉ የማን ይሆናል? ግምቶቻችሁን አስቀምጡም። ድል ያለ ድል ለምትደግፉት ክለብ ተመኝን። ጤና ይስጠልን።